አዲያ በአንድ ወቅት ህፃናቱ ምን ብለው ሲዘምሩ ሰማ። የሚወደኝን እጠለዋለሁ የሚጠላኝን ነው እያሉ ሲዘምሩ ሰማ፣ ሰማ መንፈሳዊ ትርጉም ሰቶት ምንድነው ያለው? አባ መቃሪያስ አው እውነት ነው፣ የሚወደኝን እግዚአብሔርን በክፉ ምግባር የጠላሁት የሚጠላኝን ሰይጣንን በክፉ ምግባር የወደድኩት ብሎ ደረቱን እየደቃ ነው ሄደው ይደወገሮች ከማን ተምሮ? ከህፃን ተምሮ ማፈ ደቂቆ ከህፃናት አስተዳለው ከጽብሃተ ነው የሚለው። ገና ካላደጉ ህፃናት ጡት ከሚጠቡ ህፃናት ለራስህ መንፈሳዊ ጥበብ አዘጋጀ፣ ራስ ምስጋናን አዘጋጀ ነው የሚለው የእግዚአብሔር ቃል። እግዚአብሔር በህፃናትም ሊናገር ይችላል። እሱ መንገደ ብዙ ነው። ታዲያ እሱ አስቀድሞ ሲነግረን እንዲት ሆናላችሁ ሲለን አሜን ብለን አመስግነ፣ ልንቀበል ነው የሚገባ፣ ነው። ወገኖች በዚህ በመጽሐፈ መሳፍንት ምዕራፍ ስድስት ቁጥር 12 ላይ እግዚአብሔር መልአክ ለጌዲዮን ተገልጦ ምንድን ነው ያለው? ጌዲዮን በወይን መጥመቂያ ጉድጓድ ውስጥ ከምዳማውያን ሸሽቶ ስንዴ ይወቃ ነበር። በሀገራችን እህል እንዴት እንደሚወቃ እናውቃለን? ከፍ ባለ ስፍራ ላይ ሆነን የንፋስ ፉጨት ባለበት ስፍራ ላይ ሆነን ንፋሱ እህሉም ከገለባ እንዲለይ እንደዚህ አይነት ስፍራ ላይ ነው እህል የሚወቃው። ጌዲዮን ግን ስለፈራ ነው በጉድጓዱ ውስጥ ሆኖ እህል ሲወቃ የነበረው። ወገኖች፣ የእግዚአብሔር መልአክ ታዲያ መጥቶ ምንድነው ያለው? የእግዚአብሔር መልአክ ይላል ለእርሱ ተገልጦ፣ አንተ ጽኑ ኃያል ሰው እግዚአብሔር ከአንተ ጋራ ነው አለው። ዚህ ጋር ደካማ ቢለው እኮ ይመቻል። ፈሪ ቢለው መልአኩ ይመቻል። ወገኖቼ ግን እግዚአብሔር መልአክ ጌዲዮን የሆነውን ሳይሆን የሚሆነውን አይቶለት አሁን የሚያደርገውን ሳይሆን ወደፊት የሚያደርገውን ተመልክቶለት ቢፈራም አንተ ጽኑ ኃያል ሰው አለው። አያችሁ ወገኖቼ ዛሬ ደካማ ልትሆኑ ትችላላችሁ። ዛሬ በብዙ ድካም ውስጥ፣ በጨለማ ውስጥ ልትቀመጡ ትችላላችሁ። እግዚአብሔር ግን ነገ ታምር ትሰራላችሁ፣ ድንቆችን ታደርጋላችሁ፣ በእንደዚህ አይነት የህይወት የኑሮ አቅጣጫ ታልፋላችሁ ካለ አሜን ብለን መቀበል ነው ወገኖች። እግዚአብሔር ስሙ ይመስገን በእውነት አዎ። ስለዚህ እዚህ ጋራ ናችሁ የሚል ወይም ደግሞ የትንቢት ቃል እናገኛለን ማለት ነው። እግዚአብሔር አስቀድሞ የሚናገር አምላክ ነውና፣ እስቲ ወደ ክፍሉን ይግባ። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እናንተ የምድር ጨው፣ እናንተ የዓለም ብርሃን ናችሁ ብሎ ደቀ መዛሙርቱ ወደ ፊት የሚሰሩትን በጨውና በብርሃን መስሎ ተናግሯቸዋል። ጌታችን ብዙ ጊዜ በምሳሌ ያስተምር ነበር። ምሳሌ ምንድነው? ጥቅሙ ቃልን ሁለት ነገሮችን ማንሳት እንችላለን። የመጀመሪያው ነገርን ግልጽ ለማድረግ የበለጠ ነገርን ለማብራራት ምሳሌ ይጠቅማል። በእርግጥ ምሳሌ ግድ ከተመሰለለት ነገር ሊያንስ ይችላል፣ ግን ነገርን ግልጥ ያደርጋል። ወገኖች እንደውም ምሳሌ ባይኖር ዛሬ ዓለማችን የደረሰችበት ደረጃ የምትደርስ አይመስለኝም ነበር። ሰዎች ሁሉ በቀላሉ የሚገባቡት ምሳሌ ሲኖር ነው። ስለዚህ ጌታ ምሳሌ ይጠቀም ነበር። ሌላው ምሳሌ የሚጠቅመው ነገርን ለመሰወር ነው። የማናስተውል ከሆነ በቸልታ የእግዚአብሔርን ቃል የምንሰማ ከሆነ ጉዳይ የማንሰጠው ከሆነ በምሳሌ ይነገረናል። ምሳሌ ለምን ስለሚጠቅም ነገርን የበለጠ ምስጢር ለማድረግ ስለሚጠቅም ነው። ሐዋርያቱ ጌታችንን እኮ ጠይቀውታል። ለምንድን ነው በምሳሌ የምታስተምረው? አሉት። እሱም እናንተ እግዚአብሔርን መንግስት እንድታውቁ ስለተሰጣችሁ በምሳሌ እነግራችሁና ፍቺውን አስረዳችኋለሁ። እነሱ ግን እያዩ ስለማይመለከቱ እየሰሙ ስለማያስተውሉ በምሳሌ ነግራችኋለሁ ብሏል። አያችሁ፣ እየሰማን የማናስተውል ከሆነ ልባችን ቀድሞ እግዚአብሔርን ቃል የማንሰማ ከሆነ ወገኖቼ፣ የበለጠ ምስጢር ነው የሚሆንብን። ምሳሌ ለዚህም ይረዳል። ጌታችን በዚህ ምክንያት በምሳሌ ያስተምር ነበረ። ታዲያ እዚህ ጋራ ሁለት ነገሮች ነው የተጠቀሱት። የመጀመሪያው ምንድን ነው? ጨው ነው። ሁለተኛውስ ብርሃን ነው። እስኪ እነዚህ ሁለቱን ነገሮች የሚያመሳስላቸውን ነገር ለማየት እንሞክር። የመጀመሪያው ጨውና ብርሃን የሚያገናኛቸው የሚያመሳስላቸው ነገር ምንድን ነው፣ ካለ ሁለቱም ለኔ ብለው የማያስቀሩ ናቸው። አውንም ካያችሁት በውጥ ውስጥ እዚህ ጋራ ነው ያለው ብላችሁ መናገር እስከማትችሉ ድረስ ራሱን አሟምቶ ወጥን የሚያጣፍጥ ነው ጫው። ብርሃኑም ሳይሰስት ብርሃኑን ለጨረቃለኛ ይልካል። ወገኖቼ ለኔ ብለው ሁለቱም የሚያስቀሩት ነገር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እናንተ የምርጨው እናንተ የዓለም ብርሃን ናችሁ ሲላቸው ለሌላው እንደሚሰጡ ለዓለም እንደሚቆረሱ ወንጌልን እንደሚያስተምሩ አስቀድሞ እየነገራቸው ነው። ወገኖች ክርስትና ባጭር ቃል ምንድነው ካልን የመሰጠት ህይወት ነው። ለሌላው የመኖር ህይወት ነው። ጌታችንን እንኳን እስቲ ተመልከቱት በመስቀል ላይ ተሰቅሎ፣ ፊቱ ደም ለብሶ፣ በችንካር ተወጥሮ ለሱ በሚታዘንለት ለርሱ በሚታሰብለት ሰዓት ለሌሎቹ ያስብ ነበር። ለእናቱ ያስብ ነበረ። ለደቀ መዝሙሩ ለዮሐንስ ያስብ ነበረ፣ እነሆ እናትህ፣ እነሆ ልጅሽ እያለ አያችሁ። ክርስትና ለሌላው የምናስበው ህይወት ነው። ዛሬም በመከራ ልንኖር እንችላለን። በእስር ልንኖር እንችላለን። በስደት ልንኖር እንችላለን። ስለ ሌላው ማሰብ ግን ግድ ነው ወገኖች። ፍጥረታትን በሙሉ ካያችሁ በመስጠት ስርዓት ውስጥ ነው ያሉት። በመስጠት ወንዞች ሳይሰስቱ ወደ ውቅያኖስ ይፈሳሉ። ፍሬያትም ሳይሰስቱ ውሰዱኝ፣ ጥገቡኝ፣ ብሉኝ ይላሉ። ሙዝ እኮ ሙዝም በልቶ ታያቅም። ቡርቱካን እኮ ቡርቱካንም በልቶ ታያቅም። ለሌላው ነው አያችሁ። ክርስትናም ለሌላው መሰጠት ነው። ዛሬ በትልቁ የምንፈተንበት ጉዳይ ምንድን ነው? ቃልን ስስት ነው። ስስት ወገኖቼ፣ እግዚአብሔር ደግሞ የሚያኖረን እንደ እምነታችን ነው። በመስጠት የምናምን ከሆነ እግዚአብሔር ይሰጠናል። በስስት የምናምን ከሆነ የያዝነውን እንጨርሳለን። ወገኖቼ ዛሬ እኮ ሃይማኖት የሌላቸው እግዚአብሔርን የማያመልኩ ሰዎች ከህሊና አንጻር ከስብህና አንጻር መጥተው ድኾችን ሲረዱ እናያለን። ታዲያ እነሱ ስለ ህሊና ያደረጉትን እኛ በመንፈሳዊነት ካላደረግን፣ በእግዚአብሔር ቃል ተደግፈን ካላደረግን። አዎ በክርስትና ካላደረግን ወገኖች፣ ነገሮች የንስሐን ንገባ ይገባል። ኃጢአት ነው። ስጡ ይሰጣችኋል የሚለው ቃል ለሁሉም ይሰራል። እነሱ በመስጠት ያምናሉ፣ ይሰጣቸዋል። እኛ እኮ ነው የተረፈንን እንጀራ እንኳን እንዳንሰጥ ድርቆሽ አድርገን የምንመገብ ሆነ፣ የማንለብሰውን ልብስ ለድሆች እንዳንሰጥ ልዋጭ የሚባል ነገር አለ። ይህን ያህል በስስት ህይወት ውስጥ ነው የምንኖረው። ዲያብሎስም እጃችንን ቆምጦ እየሳቀብን ነው ወገኖቼ። ስለዚህ ልንሰጥ ይገባል። ድሆችን ማሰብ እግዚአብሔርን ማሰብ ነው። የተቸገሩትን ማሰብ እግዚአብሔርን ማሰብ ነው። እግዚአብሔር መባችንን፣ ስጦታችንን የሚቀበለን በድሆች አፍ ነው፣ በድሆች አፍ ነው። ስለዚህ ምስኪኖችን ልናስብ ይገባል እግዚአብሔር በክፉ ቀን እንዲያነሳን እንዲደግፈን ጸሎታችንን ቶሎ እንዲሰማን ምስኪኖችን ልናስብ ይገባል። ሌላው ጨውና ብርሃን የሚያመሳስላቸው ምንድን ነው ካለ በሁሉ ቦታ ተፈላጊ ናቸው። በሁሉ ቦታ ጨው ምናልባት ርካሽ ሊሆን ይችላል። በቀላሉ ልናገኘው እንችላለን። ግን ከዳ ጎጆ እስከ ቤተ መንግስት ድረስ ጨው ይፈልጋል ወገኖቼ። ፀሐይም እንደዛው ነው። ብርሃንም እንደዛው ነው። ብርሃን ለማግኘት እኮ በቀላሉ በራችንና መስኮታችንን መክፈት ነው። ሁለቱ ነገሮች በቀላሉ የሚገኙ ቢሆኑ ግን ተፈላጊዎች ናቸው። ለደሃውም ለሀብታሙም፣ ለተማረውም ላልተማረውም የሚያስፈልጉ ናቸው። ወገኖች ክርስቲያንም ጨውነቱን ከጠበቀ፣ ጣዕሙን ከጠበቀ፣ ብርሃንነቱን ከጠበቀ በሁሉ ቦታ የሚፈለግ ነው። የሚያምነውም የማያምነውም ይፈልገዋል። ክርስቲያኑ ዛሬ ብዙ ሰዎች ታማኝን ይፈልጋሉ እኮ ነገስታት ታማኞችን ይፈልጋሉ። የትዳር ሰዎች ታማኞችን ይፈልጋሉ። የሥራ ሰዎች ታማኞችን ይፈልጋሉ አ እኔ እንደው በውጭ ሀገር የሚኖሩት በተለይ በአረብ ሀገር አንዳንድ ነገሮችን እሰማለሁ። አሕዛቦች እንኳን የማያምኑት እንኳን የሚፈልጓቸው ለሥራ ክርስቲያኖችን ነው። ለምን? ታማኞች ስለሆኑ ነው። እግዚአብሔርን እያዩ ስለሚሰሩ ነው። ስለዚህ ወገኖች በሁሉ ዘንድ ተፈላጊዎች ለመሆን ምን ያስፈልጋል? የምድር ጨው የዓለም ብርሃን መሆን ያስፈልጋል። ይሄንን ጸጋችንን ጠብቀን ተጠንቅቀን መኖር ያስፈልጋል። ወገኖቼ ጨውና ብርሃን በሁሉ ቦታ የሚያስፈልጉ ናቸው። ይሄ ሌላው የሚያመሳስላቸው፣ ሶስተኛ፣ ህልውናቸውና ተግባራቸው አይቋረጥም። ጨውን በየትኛውም ጊዜ በየትኛውም ስፍራ ብታገኙት ጨው ጨው ነው። ጣዕሙን አይለውጥም። ብርሃንም ልክ እንደዛው በየትኛውም ስፍራ በየትኛውም ጊዜ ብታገኙት ብርሃን ብርሃን ነው። ክርስቲያንም ወገኖቼ ጣዕሙን መጠበቅ አለበት፣ መንፈሳዊ መልኩን መጠበቅ አለበት በየትኛውም ስፍራ በየትኛውም ጊዜ ቢገኝ ወገኖች። ምክንያቱም ክርስትና ድንበር የለውም፣ ክርስትና ገደብ የለውም። እዚህ ስንመጣ ብቻ አይደለም መንፈሳዊ መሆን ወገኖች፣ እግዚአብሔር እኮ በሁሉ ቦታ አለ። ለእስራኤላውያን እግዚአብሔር ምንድነው ያለው? ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። ለእኔ ምን አይነት ቤት ትሰራላችሁ? ስለዚህ ልዑል የሰዎች በሰራው አይኖርም ተብለው ተጽፏል። አውስራኤላውያን ከመቅደሱ ሲወጡ ቤተ መቅደሱን ሲቆልፉት በእግዚአብሔር ላይ የቆለፉበት ይመስላቸዋል። እሱ ዓለምን እንደሞላ እሱ ከቦታ ውጪ ከጊዜ ውጪ እንደሆነ አይረዱም ነበር። ለዛ ነው ሰማይ ዙፋኔ ነው ምድርም የግሬ መረገጫ ነው እኔን ጠቅልሎ እኔን ወስኖ የሚይዝ ምን አይነት ቤት ትሰሩልኛላችሁ ብሎ የጠየቀው። ወገኖች፣ በእግዚአብሔር የሚረቅ የምድር ጥግ የለም። ስለዚህ በሁሉ ቦታ መንፈሳዊ ሰዎች ልንሆን ይገባል። በሁሉ ስፍራ የሕይወት ሽታ እንጂ የሞት ሽታ ልንሆን አይገባም ወገኖች እውነተኛ ክርስቲያን የሆነ ሰው ያለማቋረጥ ከውስጡ ፍቅር ይወጣል፣ መልካምነት ይወጣል፣ በጎነት፣ ቸርነት ይወጣል። ወገኖች ተግባሩ አይቋረጥም። እግዚአብሔር ይርዳን። በእውነት ዛሬ እየተቸገረን ያለን እኮ እንደው መወላወል ነው አይደለ? አዎ፣ አንድ ጊዜ መንፈሳዊ እንሆናለን፣ አንድ ጊዜ ዓላማዊ እንሆናለን። ድንበሩ ያለየ፣ ግዛቱ ያለየ በሁለት ጌታ የሚገዛ ብዙ ሰው አለው ወገኖች የእግዚአብሔር መንግስት ደግሞ በመደባለቅ የሚወርስ አይደለም በኦሪት ዘፍጥረት ምዕራፍ አንድ ላይ እኮ ተጽፏል እግዚአብሔር ብርሃንና ጨለማ አለየ እግዚአብሔር ብርሃኑን ምን አለው ቀና አለው ጨለማውንስ ለሊት አለው አያች የመለየት ሥራ አደረገ እግዚአብሔር ይለያል ጻድቁን ጻድቅ ይለዋል ኃጢአተኛውን ኃጢአተኛ ይለዋል ስለዚህ በመደባለቅ የሚወርስ መንግሥት አይደለም